ሁሉንም እውነት ለእናቷ ተናገረች። ውሃ ዳጣ ትክክለኛ እህቴናት እማዬ፣ ዛሬ እናቴናምጣ እያለች አባየ ላይ ስታለቅስ ነበር መኪና ውስጥ ብላ አለች። ምን አው ምክንያቱም እስኪ ቁጭ በይና እያንዳንዱ ነገር ንገሪኝ ብላ ስትላት የሰማችውን ከሃ እስከ ሁሉንም ነገር ተናገረች። እማዬ፣ ዳጣ ኮላ አባዬ ስትል የሰማሁት አንተ አንተ ምን ነህ ጸጉሬን ትዳብሰኛለህ አንተ እናቴን ደግሞስ፣ በዛ ላይ ትምህርት ቤት ስገባ ስሜንም ማስቀየር አባቴንም ደግሞ በአንተ ስም መጠራት ነው የምፈልገው፣ ስለዚህ ምርመራውን ቶሎ አድርግና አባትነትህን እመን እያለች ስታስጨንቀው ነበር። አልፎም ደግሞ እናቴን ማወቅ እፈልጋለሁ፣ እናቴ ቆይ ማናት? ለምንድን ነው እማታሳውቀኝ እያለች በጣም ስታለቅስ ነበር ብላ አለች። ወይዘሮ ማርታ እጅጉን ደነገጠች። ቆይ ውሃ፣ የሰማሽውን ነገር እውነትሽን ነው፣ ወይስ ደግሞ የሆነ ሰው እንደዚህ ብለሽ ንገሪያት ብሎች ነው? ምኑ ነሽ ነው ማዬ፣ እኔ ውሸታዎች አውቃለሁ። ይህን ነገር ግን ሰምቻለሁ። በኋላ ላይ እኔ ሲያው አባዬና እንዲሁም ዳጣ ኬክ እንጋብዝሻለን ስለዚህ ለማንም እንዳትናገሪ ብለው አሉኝ። ምን አዎ እማዬ፣ እንደዛ አሉኝ ነገር ግን እኔ ደግሞ ተናገርኩኝ። ብታይ ዳጣ በጣም ታሳዝናለች እያለች ስትናገር፣ ይሄ ነገርማ ኤቢ ያለችው ነገር ለካም ትክክል ነበር ማለት ነው። እልጄ ላይ ስፈርድባት የነበረው በሐሰት ነው ማለት ነው። ወይኔ ጉዴ እያለች ጭንቅላቷን ያዘች። እጅጉን ደነገጠች ወይዘሮ ማርታ። አቶ ደረጄ ናታንን ከቤት አባረረው ሴት ልጆቼ ከዚህ በኋላ ለአቅመ አዳም ደርሰዋል እንዲሁም ደግሞ ከዳጣ ጋር ያለህን ግንኙነት አልወደድኩትም ብሎ አባረረው። እረ ተው አባየተው እንደዚህ አይደለም ብሎ ሲለው አይ እና ታዲያ በምሽት ዳጣን እክፍል ድረስ መጥራት ምን ይባላል? እስከ ዛሬ ኤቢንም ሆነ እንዲሁም ደግሞ ውሃንም ጠርታቸው አታውቅም ነበር ጭራሽ ከሁለት ሰዓት በኋላ ማንንም ክፍል አስገብታ አታውቅም ነበር። አሁን ግን ያየሁት ነገር ትክክል አይደለም። ታውቃለህ እኔ አንተን ከራሴ በላይ ነበር እማምንህ፣ ነገር ግን ዛሬ እምነቴን አጉድልሃል ብሎ አለው። ዳጣ አረባ አካባዬ በፍጹም ትክክል አይደለም እያለች ብትለምነውም፣ አንቺ አርፈሽ ተቀመጪ ከአንቺ ጋር እንደውም በፍጹም አልጨረስም ገና የምንጨርሳቸው ብዙ ነገሮች አሉ ብሎ፣ በይ ክፍልሽ ግቢ ብሎ ተቆጣት። ኤቪ ኤቪ ለእናቷ እመኝ እማዬ፣ ምክንያቱም ናታን ኔ የማይሆን ከሆነ ከዚህ ቤት ይወጣታል ብላ አለች። ቆይ አንቺ ምንድን ነው የምትፈልጊው? እኔ ያልገባኝ ነገር እሱ ፈልጎሽ እንዲመጣ ነው እንጂ አንቺ ፈልገሽው ከአንቺ ጋር እንድኖር ነው እንዴ? እኔ እኮ እስከዛሬ ስጋ ስገፋፋሽ የነበረው እሱም ይወድሻል እሱም ያፈቅርሻል ብዬ እንጂ በፍጹም የማይወድሽንና የማይፈልግሽን ወንድ እንድትጠጊ አልፈልግም፣ ብላ አለች። በዛ ላይ ደግሞ ትሰሚኛለሽ። ቆይ ግን እማዬ፣ እኔ ከዳጣ በምን አንሳለሁ? አየሽ ችግርሽ እኮ እሱ ነው። አንቺ እኮ ከዳጣ እንደውም በሁሉም ነገር ትበልጫለሽ። ነገር ግን ወንድ አንዳንድ ጊዜ ነገ ለሚያገ ነገ አግብቶ ለልጆች ጥሩ ሚስት ትሆናለች የሚለውን ያስባሉ አንቺ እስኪ ንገሪኝ ከዳጣ ጋር ትጨቃጨቂያለሽ ከውሃ ጋር ትጨቃጨቂያለሽ በቃ ዝም ብለሽ ሊጡ ቀጠነ ነው የምትይው ታዲያ አንቺም ነገ ይችን ልጅ ባገባት ልጆችንም በስርዓት አትይዝም እኔንም ደግሞ በስርዓት አትንከባከበኝም ብሎ እንጂ የሚደመድመው ዝም እምል ይመስልሻል አልገባኝም እኮ ችግርሽ እኮ እሱ ነው ሰላም ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ዳጣ ድራማ እንደቀጠለ ይገኛል። ዛሬ ሁሉም ነገር ድብልቅልቁ ወጣ። ወይዘሮ ማርታ ስለ ዳጣ ትክክለኛ ማንነት አወቀች እራሷን መቆጣጠር እስከሚያቅታት ድረስ። ቆይ ደረጄ፣ እንዴት እኔ ላይ እንደዚህ አይነት ነገር ያደርጋል? ቆይ ለምንድን ነው ማፈሪያ? እያለች ዝም ብላ መሳደብ ጀመረች። ይህንን ነገርማ በዝምታ ኤቢ እንዳደረገችው ዲኤንኤ እንደገና በራሴ መንገድ ማድረግ አለብኝ ብላ ወደ ሆስፒታል አቀናች። እናም የዳጣን የጥርስ ቡሩሽና እንዲሁም የአቶ ደረጀን የጥርስ ቡሩሽ ይዛ ሄዳ ወደ ሆስፒታል ለምርመራ ሰጠች። ወይዘሮ ሰላም ሰላምዬ፣ እንግዲህ እንግድህ እስኪ እያንዳንዱ ነገር ንገሪኝ ብላ ስትል፣ ቆይ ምን ልንገርሽ ሰላምዬ? አልገባኝም። ስለ ቤተሰቦችሽ ነዋ ቆይ አንቺ ንገሪኝ። እኔ ምንም የሚነገር ታሪክ የለኝም ብላ ስትል ለምን እንደዚህ ታያለሽ ዳጣ? ሁሌ የሚነገር ታሪክ የለኝም ታያለሽ። ቆይ ማለቴ ባለፈው ጋሽ ያለን ነገር ትክክል አይደለም እንዴ ወይስ ትክክል ነው? ምን ማለት ነው? ማለቴ አባት አለኝ ምናምን ምናምን ያልሽው። አይ ይውልሽ ሰላምዬ፣ እኔ እራሴን የማቀው ጎዳና ላይ ነው። በቃ ይህን ብቻ ነው። እና ታዲያ አባትሽ ማን ነው? እናትሽስ? እናቴ ስለ እናቴ ማወቅ ትፈልጊያለሽ ብላ እምባ ከሮ አለችና በጣም ጩሃ ለቀሰች ከዛን አቶ ደረጀና እንዲሁም ማርታ መጥቶ ቆይ ምንድን ነው እናንተ ልጆች በጨለማ እንደዘ የሚያስለቅሳችሁ አንቺ ሳተኝም እንዴ ሰላም አሁን እኮ በጣም ሌሊት ነው ቆይ ምኑ ናችሁ ነው ከዛ ዳጣ ያዙ ይልቀቁኝ ብላ ወደ ክፍሏ ሄደች ምንድን ነው የተፈጠረው ነገር ሰላም በዚህስ በጨለማ አንቺ ስዝም ምን ትሰሪያለሽ? እኔም እንቅልፍን ቢስለኝ እኮ ዳጣንም እዚህ ሳሎን ውስጥ ሳገኛት አንዳንድ ወሬዎችን አወራንና ስለ ቤተሰቦቿ ጠየኳት። ከዛም በኋላ አለቀሰች። ወይ ጉድ! በቃ ማርቲ አንቺ ጂኔ አረጋገቻቸው እመጣለሁኝ ብሎ አቶ ደረጀ ማርታን ከዛ ሰላም እዩልሽ፣ ስለ ዳጣ ስለ ቤተሰቦቿ ባትጠይቂያት በጣም ደስ ይለኛል። ምክንያቱም ስለ ቤተሰቦቿ በጠየቅሻት ቁጥር በጣም ትረበሻለች፣ እንዲሁም ሰላም ታጣለች። እዋከሽን ብሎ ሲላት፣ እሽጋሽ እኔ ከዚህ በኋላ በፍጹም አይለመደኝም ብላ አለች። እንደዛ ከሆነ ጥሩ። ዳጣዬና ናታን ዛሬ በጣም ጥሩ ጊዜ አሳለፉ። እናም እየተጫወቱ ባሉበት ሰዓት እኔ ምልሽ። ቆይ ግን አንቺ ምን አይነት ወንድ ይመችሻል? ምን ማለት ነው? ማለቴ ቁመናው ምናምን፣ ጓደኞችሽስ አንቺንን ሲያውሽ ምን ይሉሻል? ማለቴ እኔን ሲያውኝ እ በጣም ቆንጆ ነው ምናምን፣ በአንድ ብትሆኑ ቆንጆ ወጥ እንዲወጣቸዋል ምናምን። እንዴ እኛ ፍቅረኛ ሞች መሰል ናቸው እንዴ? አላቅም ብቻ እንደዛ ነገር ይሉኛል። እሺ ግን አንቺ ምን አይነት ወንድ ነው የሚመችሽ? ማለት ወንድ ስትል ማለቴ ለወደፊት ባል ምናምን ነዋ። አረን አስቤው አላውቅም። ኦ ዳጣ አስቢዋ እስኪ፣ ነገር የግድ ነው ማለቴ። አሁን አሁና እስኪ አስቢ ያስቢ ዳጣ። ከዛም በኋላ ያው እኔ እውነት ለመናገር ቀይ፣ ጥቁር፣ አረንጓዴ፣ ቢጫ። እንዴ ዳጣ እየቀለርኩ መሰለሽ? እንዴ ትክክሌ፣ እኔ እኮ ከልቤ ነው የምጠይቅሽ። እንደዛ ከሆነማ ልክ እንዳንተ። ኦ ይህ ማለት እኔ ተመችችሻለሁ ማለት ነው። እንደዛ ማለቴ ሳይሆን ልክ እንዳንተ በቃ ደስ ይለኛል፣ ታውቃለህ። ነገር ግን ወደፊት ኤቢ በጣም ታድላለች። ምን ማለት ነው? ማለት አንተን የመሰለ ጸባየ ሰናይ፣ ግን ደግሞ እሷን የምትችላት አይመስለኝም፣ ብላ ስትለው እያሯሯጠ ቆይ፣ ለምንድን ነው ግን ሁሌ ኤቢ ኤቢ የምትይኝ? የሰው ልጅ እኮ አንድ ሰው ስለወደደ ብቻ ያም ሰው ይወደዋል ማለት አይደለም። እወዳታለሁ፣ ልክ እንደ ወንድም እንደ እህት። ከዛ ውጭ ግን ለእሷ ለየት ያለ ፍቅር የለኝም ብሎ አላት። የእውነት ነው? ቆይ ለምን እሷ በምን ትለያለች? ማለቴ ቆንጆ ናት ምናምን። ባክሽተኝ፣ እኔ ሁለ ነገሯ ደስ አይለኝም። ደስ የሚለኝ እሷ እዚህ ቤት መወለዷ ብቻ ነው። ማለቴ ከዚህ ቤተሰብ ይህን ስትል ግን እንዳትሰማህ ብሎ ብላ አለችው። ከዛ ችግር የለውም፣ አሁን ላይ እንኳ አትመጣም እያሉ ሲሉ ወይዘሮ ማርታ ወይዘሮ ማርታ ከውጭ እየገባች እንዴት ነህ ደሬ፣ ደህና ነህ? ዛሬ ምን ነው በጊዜ ገባሽ? ብሎ ሲላት፣ አዎ ትንሽ ደከም ከማለኝና በጊዜ ገባሁኝ። እንደዛ ከሆነ ጥሩ። ከዛ ኤቢ ሳሎን ስለነበረች እናቷ ተፈላዬ ጋደም ስትል ፀጉሯን እያሻሸችው፣ ምን ነው ፀጉርሽ እንደዚህ በጣም ደርቋል እኮ ቅባት አትቀቢውም እንዴ? ኧረ ማየ እባክሽ ቅባት አይደለም ደሬ፣ እስኪ ቅባት ይዘህልኝ ና ብላ ስትለው እሺ ማርቴ፣ ይዤልሽ እመጣለሁኝ ብሎ አላት። ቆይ ምን ነሽ ነው ባክሽ ማየ የምናደደው? በውስጥ አይደለም በቃ፣ ስለዚህ ጭንቅላቴ ይደርቃል ብላ አለች። ቆይ ለምንድን ነው እንደዚህ የምታደርጊው ኤቢ? በቃ ተይው። እኔ እኮ ናታን፣ እሱም የሚወድሽ እና ለአንቺ ስሜት ያለው ይመስለኝ ነበረ ባክሽ እማዬ፣ ዳጣ ናት እንዴ? አረ ታይ። ቆይ ታዲያ ዳጣስ ብኮን ከፈለጋት ይውሰዳታ። ምን ማለት ነው እማዬ? እኔ ከዚህ ከቤትማ እመኘኝ እኔን የማይፈልግ ከሆነ ከዚህ ቤት ይወጣል። ከዛ ዞርበይ፣ ተነሺ፣ ቆንጭ። ከምን አፈር ነው የተፈጠርሽው? ትሰሚኛለሽ? ወንድ ልጅ እሱ ፈልጎች ሲመጣ እንጂ አንቺ ፈልገሽው ስትሄጂ ጥሩ አይደለም። እናም ሴት ልጅ ልክ እንዳበባ ናት። ፍክት ቆንጆ ሆና መገኘት አለባት። ወንድ ልጅ ደግሞ አጥማጅ ነው። ስለዚህ አንቺ መጀመሪያ ለመጠመድ መሞከር አለብሽ። ምን ማለት ነው እማዬ? እሁድ እሁድ ቤተ ክርስቲያን መሄድ ከዳጣ ጋ፣ እንዲሁም ደግሞ ከገዛ እህትሽ ጋር መጣላትሽን መተው በቃ። ሴቱኛ እንጂ እኮ በምንም አትለይም። እና ታዲያ ዳጣ ምን ሆና? ዳጣ በጣም የዋህና ሰው አክባሪ ነች። እንዲሁም ደግሞ ምንም ጎዳና ላይ እንኳ ብታድግ በጣም አስተዋይ ልጅ ነች። አንቺም እንደሷ ሁኝና እሱም መሳብ ትችያለሽ። ያን ጊዜ ሰላማዊ ህይወት ልትኖሪ ትችያለሽ። ካልሆነ ወንድ ልጅ እኮ ዛሬም ብቻ ሳይሆን የሚያስበው በተለይ ለትዳር የሚያስብሽ ከሆነ ነገንም ነው። ምን ማለት ነው ማየ? ምክንያቱም ነገ ይች ልጅ አግብቻት ለልጆቼ ጥሩ እናት ትሆናለች ሆይ መሪ ትሆናለች ሆይ ለቤተሰቦቼ ጥሩ ምራት ትሆናለች ወይ ብሎ መርጦ ነው የሚያገባሽ። ስለዚህ አንቺ ደግሞ ለመመረጥ ቆንጆ ሴትኖች መገኘት ይኖርብሻል ብላ ስትላት እሽ ብላ ኤ ብዬ ልምምዷን ጀመረች። ናታን ናታንና አቶ ደረጀ እያወሩ ባሉበት ሰዓት እኔ መልክ ይሄን መጽሐፍ ተያይዘኸዋል አይደለም? ይገርማል አንዳንዶቹ ይሄ መጽሐፍ አንብበው በጣም ይቀየራሉ፣ አንዳንዶቹ ደግሞ ተጃጅለው ይቀራሉ። እንግዲህ እንደ አንባቢው ይቆጠራል። ማለቴ ያው ጥሩ መጥፎም ሰው አለ አይደል? ልክ እንደዛ ማለት ነው። ጥሩ ለማንኛውም በርታም ጠንክርም። ግን ይቺ ኤቢ የምትባል ልጅ በጣም አስቸግራኛለች ብሎ አለው ደረጀ እና ምከርልኝ ሲለው ያለው አማራጭ ሁላችንም ምንዝጋት። እስኪ ምን ማለት ነው? ዝም ታመልስ ነው ማለት ነው። ምናልባት እንደዚህ ስናደርጋት እሷም ልትቀየር ትችላለች ነው ብለህ ነው? እኔማ መጽሐፍ ብታነብልኝ ጥሩ ነበር፣ ቢያንስ ትንሽ አስተዋይ መሆን ትችላለች ብሎ አለው። አንተ ያልከኝም በሙሉ አደርጋለሁ ጋሼ፣ ነገር ግን እሷ ከቤቱ ሰው በጣም ወጣ ያለችና ብሎ ሲለው፣ አውቃለሁ ይሄ ነገሩ አኮ ነው እኔም በጣም ክብድና ስርጭት ያለኝ ብቻ ግን አላውቅም ላንተ አደራ ሰጥቻለሁኝ ብሎ አለው ሰላምዬና ማርታ ሲያወሩ እኔ ምልሽ ከዚህ ቤት አይበቃሽም ወይ ማለቴ በጣም ትልቅ ሰው ሆንሽ እንዲሁም ደግሞ የራስ ሕይወት ይገባሻል ልጅ ወልደሽ ትዳር አያምርሽም እንዴ ብላ ስትል እትዬ ምን ነው ያጠፋሁት ነገር አለ እንዴ አረ በፍጹም እኔ እኳ ጠፋሽ ሳይሆን ነገር ግን እኔና ደረጀ ተመካከርንና ይች ልጅ ብናግዛትና የራሷን ህይወት ብትመሰረት ብለን ነው። አይ እኔ ይሄ ተመችቶኛል። ደግሞስ ከዚህ በኋላ ምን አይነት ህይወት ልመሰረት እንዴ? እኔ እኮ እድሜሽ ተልቋል እያልኩሽ አይደለም። ይገባኛል እትዬ፣ ስለተባበሩኝ በጣም አመሰግናለሁ። እኔ ግን ከዚህ ቤት መውጣት አልፈልግም ብላ አለች። ሰላምዬ ቁጭ ብላ እያሰበች ባለበት ሰዓት የራሷን የህይወት ጥያቄና እንዲሁም ልጇን ማግኘት እንዳለባት ለራሷ ቃል ገባች። ወይዘሮ ማርታ የዳጣን ዲኤንኤ ለማስመርመር ሆስፒታል ይዛ